ሰላም ጤና ይስጥልኝ ተመልካቾቻችን። ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎች ይዘን ቀርበናል። ፕሮግራም በመምራት እኔ ሙሴ መለስ አብራችሁ እቆያለሁ፣ እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው ተመልካቾቻችን፣ የኢትዮጵያ ፕሪሚየር ሊግ የ33ኛ ሳምንት ጨዋታዎችን። የኢትዮጵያ ፕሪሚየር ሊግ የ33ኛ ሳምንት ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ከሰኞ እስከ ሐሙስ ባለው ጊዜ ተከናውኗል። ግንቦት አምስት የተደረጉ ማለትም ሰኞ የተደረጉ ጨዋታዎችን ስንመለከት በዚህ ሁለት ሁለት ጨዋታዎች ተከናውነዋል። በመጀመሪያው ጨዋታ ወዳጅ ቀጠና ውስጥ የሚገኙ አዳማ ከተማ ባህር ዳር ከተማን ሁለት ለዜሮ በሆነ ውጤት አሸንፏል። ቢኒያም አይተን በ64ኛው ደቂቃ ሙሴ ኪሮስ በ91ኛው ደቂቃ ያስቆጠሯቸው ግቦች ቡድኑን አሸናፊ አድርገውታል ማለት ነው። አዳማ ከተማ ውጤቱን ተከትሎ ተከታታይ ሶስተኛ ድሉን በሊጉ አስመዝግቧል። በወራጅ ቀጠና ውስጥ ነው የሚገኘው። አሁንም ከወራጅ ቀጠና ውስጥ ቢያወጣም ባለፉት ጨዋታዎች ያስመዘገበ ውጤት በቀጣይ በቀሪ ሶስት ጨዋታዎች ላይ ከወራጅ ቀጠና ለመውጣት ለሚያደርገው ፉክክር ወሳኝ የሚባል ነው ማለት ነው። እንግዲህ በሌላኛው ጨዋታ ኢትዮጵያ ቡና እና በአርባ ምንጭ ከተማ ያደረጉት ጨዋታ በአርባ ምንጭ ከተማ አንድ ለዜሮ አሸናፊነት ተጠናቋል። ቡታቃ ሸመና በአርባ አንደኛው ደቂቃ ያስቆጠራት ግብ አርባ ምንጭ ከተማን አሸናፊ አድርጋለች ማለት ነው። ግንቦት 26 የተደረጉ ጨዋታዎችን ስንመለከት ግንቦት በዚሁ ለብ በተደረገው ጨዋታ ከሊጉ የወረደው ወልባሉ አዲግራት ዩኒቨርሲቲ ድሬዳዋ ከተማን ሶስት ለአንድ በሆነ ውጤት አሸንፏል። ሱልጣን በርሄ፣ ናትናኤል ሰለሞንና ዳዊት ገብሮ የማሸነፊያ ግቦቹን አስቆጥሯል። ዘራይ ገብረስላሴ ለድሬዳዋ ከተማ ብቸኛዋን ግብ ከመረብ ላይ ያሳርፏል። በዚህ ጨዋታ ላይ የድሬዳዋ ከተማው ተከላካይ ድል አዲስ ገብሬ በሁለት ቢጫ ካርድ በመጀመሪያው አጋማሽም በሁለተኛው አጋማሽም በተመለከታቸው ቢጫ ካርዶች በሁለተኛው አጋማሽ በቢጫ ካርድ በቀይ ካርድ ተሰናብቶ ከሜዳ ወጥቷል። ማለት እንግዲህ በእለቱ ሌላኛው ጨዋታ የነበረው የሊጉ መሪ ኢትዮጵያ መድና ቅዱስ ጊዮርጊስ ያደረጉት የሳምንቱ ተጠባቂ ጨዋታ ነበር። ይህ ጨዋታ ያለምንም ግብ አቻ ውጤት ተጠናቋል። በመጀመሪያው አጋማሽ ኢትዮጵያ መድን ያገኘውን የፍጹም ቅጣት ምት ዳዊት ተፈራ አምክኖታል፣ ሳይጠቀምበት ቀርቷል። ከእረፍት መልስ የቅዱስ ጊዮርጊሱ አማካይ ተጫዋች አብርሃም ጌታቸው በሰማኒያ ሶስተኛው ደቂቃ በሁለት ቢጫ ካርድ እንግዲህ በቀይ ካርድ ከሜዳ ተሰናብቷል። በሁለተኛ ቀን በተደረጉ ጨዋታዎች እንግዲህ ሁለት ቀይ ካርዶች ተመዝግበዋል ማለት ነው። ውጤቱን ተከትሎ የሊጉ መሪ ኢትዮጵያ መድን ነጥቡን ወደ ስልሳ አራት ከፍ አድርጓል። የሊጉ አሸናፊ መሆኑን የሚያረጋግጥበትን እድልም ሳይጠቀምበት ቀርቷል ማለት ነው። ከተከተው ኢትዮጵያ ቡና ጋር ያለውን የነጥብ ልዩነት ወደ ዘጠኝ ከፍ ማድረጉ ይታወሳል። በሂሳብ ስሌት አሁንም የተሻለ በሚባል ደረጃ እድል ያለው ኢትዮጵያ መድን ነው። በቀጣዩ ሰላሳ አራተኛ ሳምንት ጨዋታ ከመቻል ጋር ማክሰኞ በሚያደርገው ጨዋታ አቻ ከወጣ ወይም ካሸነፈ የሊጉን ዋንጫ ለመጀመሪያ ጊዜ ማንሳቱን ያረጋግጣል ማለት ነው። ግንቦት ሃያ ሰባት ሶስት ጨዋታዎች ተደርጓል። ጠዋት ሶስት ሰዓት ከሰላሳ ላይ የተደረገው የመጀመሪያው ጨዋታ ሀዋሳ ከተማና ሱልሽሬን ያገናኘ ነበረ። አዋሳ ከተማ በድንቅ እንቅስቃሴ ይለግኛል። በአንጻሩ ሱልችሬ በ32ኛ ሳምንት መርሃ ግብር ወደ ከፍተኛ ሊግ መውረዱ መረጋገጡ የሚታወስ ነው። በዚህ ጨዋታ አዋሳ ከተማ አምስት ለአንድ በሆነ ሰፊ የግብ ልዩነት አሸንፏል። አሊ ስሌማን በዚህ ጨዋታ ላይ አራት ግቦችን በማስቆጠር እንግዲህ ድንቅ ብቃቱን አሳይቷል ማለት ነው። በሊጉ ያስቆጠራቸውን ግቦችም ወደ 19 ከፍ በማድረግ እንግዲህ የዘንድሮውንም የከፍተኛ ግብ አስቆጣሪነት ሽልማት ለመውሰድ ተቀርቧል። ባለፈውም በ2016 የውድድር ዓመትም የከፍተኛ ግብ አስቆጣሪ ነበር። አሉ ስሌማን ሀያ ግቦችን በማስቆጠር ዘንድሮ ሶስት ጨዋታዎች እየቀሩት 19 ግብ ላይ ደርሷል። በቀጣዮቹ ጨዋታዎች ላይ ግብ ካስቆጠረ ከባለፈው ዓመት በተሻለ ደረጃ የከፍተኛ ግብ አስቆጣሪነቱን ይዞ ማስቀጠል ይችላል ማለት ነው። ብርሃኑ አዳሙ ለሱል ሽሬ ብቸኛውን ግብ አስቆጥሯል። ሌላኛውን ቀሪያ ግብ ለሀዋሳ ከተማ ያስቆጠረው ተባረክ ሄፋሙ ነው። በሌላኛው ጨዋታ መቀሌ ሰባ እንደርታ ሲዳማ ቡና አንድ ዜሮ በማሸነፍ ወሳኝ ሶስት ነጥብ አግኝቷል ማለት ነው። ጋናዊው ቤንጃሚን ኮቴ በስልሳ ስምንተኛው ደቂቃ ያስቆጠረ ግብ እንግዲህ መቀሌ ሰባ እንደርታን ወሳኝ ሶስት ነጥብ አስገኝቷል ማለት ነው። በወራጅ ቀጠና ውስጥ አሁንም ቢገኝም ከወራጅ ቀጠና ለመውጣት እያደረገ ባለው ፉክር በጣም ወሳኝ ነጥብ የሚባል አግኝቷል ማለት ነው። በመጨረሻው የዚሁ ለ በተደረገው ጨዋታ ወላይታ ድቻ ፋሲል ከነማ ሶስት ለዜሮ በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ዘላለም አባተ ሁለት ግቦችን ሲያስቆጥር መሳይ ሰለሞን ቀሪዋን ግብ ከመረብ ላይ አሳርፏል ማለት ነው። ወላይታ ድቻ ከአራት ጨዋታዎች በኋላ ወደ አሸናፊነት ሲመለስ ፋሲል ከነማ ባለፉት ዘጠኝ የልጉ ጨዋታዎች አሁን የሰላሳ ሶስተኛ ሳምንትን ጨምሮ ማሸነፍ አልቻለም። ቅዱስ ጊዮርጊስን ሁለት ለአንድ ካሸነፈበት ጨዋታ በኋላ እንግዲህ በዘጠኝ ተከታታይ የልጉ ጨዋታዎች ላይ ፋሲል ከነማ ማሸነፍ አልቻለም። በወራጅ ቀጠና ስጋት ውስጥ ነው የሚገኘው በ38 ነጥብ 13ተኛ ደረጃን ይዞ ተቀምጧል ማለት ነው። ሀሙስ ዕለት አድየ ውሳና ከመቻል የቶሌቲክ ከኢትዮጵያ ንግድ ባንክ ጨዋታቸውን አድርጓል ማለት ነው። የ34ተኛ ሳምንት ጨዋታዎችም እንግዲህ ከውድ አንስቶ የሚከናወኑ ይሆናል ማለት ነው። የሊጉ አክሲዮን ማህበር ባወጣው መርሃግብር መሰረት አርባ ምንጭ ከተማ ከቅዱስ ጊዮርጊስ ውድ ከቀኑ 9 ሰዓት የመጀመሪያ የሰላሳ አራተኛ ሳምንት ጨዋታ ይሆናል። ሱል ሽሬ ከአዳማ ከተማ የሚያደርጉት ጨዋታ በጣም ወሳኝ ነው። ይሄ ለአዳማ ከተማ ከወራጅ ቀጠና ለመውጣት ለሚያደርገው እንቅስቃሴ እንግዲህ በጣም ወሳኝ ይባል ጨዋታን ሱል ሽሬ አስቀድሞ ወደ ከፍተኛ ሊግ ወርዷል። ከመርሃ ግብር ማሟያነት ባለፈም ብዛም ብዙ የሚጠቅመው ጨዋታ አይደለም። ያው በእግር ኳስ ፕሮፌሽናሊዝም የክብር ጉዳይ የሚባላል ያ ነገር ካልያዘው በስተቀር ለሱል ሽሬ ያን ያህል ከመራገር መማነት ያለፈ ትርጉም ይለው። ለአዳማ ከተማ ሶስት ነጥብ ያስፈልጓል። በቀጣይ ጨዋታዎችም ማሸነፍ ይጠበቅበታል። አዳማ ከተማ ማሸነፍ ብቻ ሳይሆን ሌሎች በወራጅ ቀጠና ስጋት ውስጥ የሚገኙ ክለቦችንም ውጤት ይጠብቃል ማለት ነው። ሰኞ የሚደረጉ ጨዋታዎችን ስንመለከት መቀሌ ሰባ እንደርታ ከኢትዮጵያ ቡና፣ ወልዋሎ አዲግራት ዩኒቨርስቲ ከዋሳ ከተማ፣ ኢትዮጵያ ንግድ ባንክ ከአዲያ ውሳና ጨዋታቸውን የሚያደርጉ ይሆናል ማለት ነው። ማክሰኞ ኢትዮጵያ መድን ከመቻል የሚያደርጉ ጨዋታ ተጠባቂ የ34ኛ ሳምንት ተጠባቂ ጨዋታ ነው። በዚህ ጨዋታ ላይ ቅድም እንዳነሳው ኢትዮጵያ ምድን በዚህ ጨዋታ አንድ ነጥብ ካገኘ ዋንጫውን ማንሳቱን ያረጋግጣል ማለት ነው። በዚህ ሁለት ምሽት አስራ ሁለት ሳለ ኢትዮ ኤሌክትሪክ ከፋሲል ከነማ ጨዋታቸውን የሚያደርግ ይሆናል ረብ ሁለት እንግዲህ የሌሎች የሰላሳ አራተኛ ሳምንት የማጠናቀቂያ መርሃ ግብሮች ይደረጋሉ። ሲዳማ ቡና ከድሬዳዋ ከተማ፣ ወላይታ ድቻ ከባህር ዳር ከተማ የሚያደርጓቸው ጨዋታዎች የሰላሳኛ የ34 አራተኛ ሳምንት ማሳረግ መርሀ ናቸው ማለት ነው። ሌላ የሀገር ውስጥ የምንመለከተው መረጃ የመላው ኢትዮጵያ ጨዋታዎች ውድድር ነው። ውድድር እንግዲህ ስድስተኛ የመላው ኢትዮጵያ ጨዋታዎች በጅማ ከሰኔ ሰባት እስከ አስራ ስድስት ቀን ይደረጋል ተብሎ እንግዲህ የባልና ስፖርት ሚኒስቴር በቅርብ ቀን መረጃ ወጥቶ ነበር። እንግዲህ ሆኖ መንግስት በሰጠው ከፍተኛ ትኩረት የመክፈቻ ፕሮግራሙ ላይ ከፍተኛ መንግስት ባለስልጣናትን ለመጋበዝና ና በተለያዩ ምክንያቶች ውድድሩ ላልተወሰነ ጊዜ ተራዝሟል። በዚሁ መሰረት ከሰኔ 10 እስከ ሰኔ 19 በጅማ እንደሚካሄድ የባህልና ስፖርት ሚኒስቴር በማህበራዊ ትስስር ገጹ ባወጣው መረጃ አስታውቋል። እንግዲህ አዘጋጁ አካል እንግዲህ የጅማ ከተማ አስተዳደርም የኦሮሚያ ክልልም ይህን ታሳቢ ባደረገ ሁኔታ ዝግጅቱን አጠናክሮ እንዲቀጥል የባህልና ስፖርት ሚኒስቴር ጥሪ ያቀርባል ማለት ነው። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ካፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። ተመልካቾቻችን ከውጭ የምንመለከተው በአውሮፓ እየተደረጉ ያሉ የተጫዋቾች የዝውውር መረጃዎችን ይሆናል። እንግዲህ በዘንድሮ ውድድር ዓመት የተለያዩ በአውሮፓም በተለያዩ አህጉራት የተደረጉ የክለብ ውድድሮች ፍጻሜያቸውን አግኝተዋል ባሳለፍነው ሳምንት። ይሁንና አሁንም የብሔራዊ ቡድን ጨዋታዎች በወዳጅነትም በውድድርም የተደረጉ ይገኛል። በአፍሪካ በአውሮፓ በእስያ በተለያዩ ክፍላታ ጉራት ማለት ነው። ከዚህ ይልቅ ግን ከውድድሮች ከክለቦች ውድድር መጠናቀቅ በኋላ ትኩረት የሳበ ጉዳይ የአውሮፓ የተጫዋቾች የዝውውር መስኮት የሆነ ለማለት ነው። በርከት ያሉ ዝውውሮች የተጠናቀቁ ይገኛሉ። በነዚህ አጭር ቀናት ውስጥ ማለት ነው። የዘንድሮውን ተጫዋቾች የዝውውር መስኮት በዋናነት በጥልቀት ከመመልከታችን በፊት ዘንድሮ የተጫዋቾች የዝውውር መስኮት ለየት የሚያደርገው አንድ ነገር አለ። ፊፋ ያለም አቀፉ እግር ኳስ ማህበር ባወጣው መረጃ መሰረት ሁለት ምዕራፍ ያለው የዝውውር መስኮት እንደሚከናወን እንግዲህ ያወጣው መረጃ ያመለክታል ማለት ነው። ይህም የሆነበት ምክንያት በቀጣዩ ሳምንት እንደ አውሮፓያን አቋጠር ጁን 15 በአሜሪካ በሚጀመረው የፊፋ የክለቦች የዓለም ዋንጫ ምክንያት ነው። በዚህ ውድድር ላይ የሚሳተፉ 32 የዓለማችን ክለቦች የምዝገባ ጊዜን ታሳቢ ባደረገ ሁኔታ እንደ አውሮፓያን አቋጠር ከጁን አንድ እስከ አስር የሚቆይ ልዩ የዝውውር መስኮት ማዘጋጀቱን ፊፋ እንግዲህ ከሰሞኑ ይፋ አድርጓል። በዚህ ልዩ ዝውውር መስኮት ላይ ተጫዋቾች በዚህ ውድድር ብቻ በቶርናመንቱ በዓለም የክለቦች ዋንጫ ቶርናመንት ላይ ብቻ ለመሳተፍ ብቻ ውል መፈራረም ይችላሉ። ለምሳሌ እንደ ሉካ ሙሪሽ ሉካ ሙሪሽ ሪያል ማድሪድን መልቀቁ ቢታወቅም በዚህ ውድድር ላይ ከተጫወተ በኋላ እንግዲህ ወደ ኤሲ ሚላን የሚያመራ ይሆናል ማለት ነው። ቶማስ ሙለርም እንግዲህ የመጨረሻ የባየርን ሙኒክ ጨዋታዎቹን በዚህ ዓለም ዋንጫ ላይ ያደርጋል። እነዚህ አይነት ውሎችን መፈጸም ይቻላል። በእነዚህ አስር ቀናት ውስጥ አስቀድመው ደግሞ ከክለቦች ጋር ስምምነት የደረሱ ተጫዋቾችም ክለቦቻቸውን ይቀላቀላሉ። ልክ እንደ ትሬንት አሌክሳንደር አርኖልድ ማለት ሊቨርፑልን ለቆ ወደ ሪያል ማድሪድ ማብራቱ ይታወሳል። የረጅም ጊዜ ኮንትራትም መፈራረም ይችላሉ ማለት ነው እነዚህ ክለቦች እነ ጀረሚ ፍሪምፖንግ ማንሳት እንችላለን ከባየር ሊቨርኩሰን ወደ ሊቨርፑል መዘዋወሩ ይታወቃል የክለቦች የዓለም ዋንጫ ከተጀመረ በኋላ ዝውውሩ ለአምስት ቀናት ይዘጋና እንደ አውሮፓውያን አቆጣጠር ጁን አስራ ስድስት ይከፈታል ከእንደገና ደግሞ እንደ አውሮፓውያን አቆጣጠር ሴፕተምበር አንድ ሁለት ሺህ አምስት ድረስ የሚቆይ ይሆናል ለሶስት ወራት እንግዲህ ክለቦች አቅማቸውን ለማጠናከር ጨዋታ ቸው የቀጣይ ጨዋታ ከሚያደርጉት በተጨማሪም እንግዲህ በተጫዋቾች ዝውውር አቅማቸውን ያጠናክራሉ ተብሎ ነው እንግዲህ እየተነሳ የሚገኘ ክለቦች ይህን አጋጣሚ በመጠቀም ተጫዋቾችን በማስፈረም ላይ ይገኛሉ። ማለት ትልቁ የዚህ የክረምቱ የተጫዋቾች ዝውውር መስኮት ዋነኛ መረጃ እንግዲህ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ የ26 ዓመቱን የውልቭስ ብራዚላዊ የፊት መስመር ሰላፊ ማቲያስ ኩንሃን በ ስልሳ ሁለት ነጥብ አምስት ሚሊዮን ፓውንድ ያስፈረመበት መረጃ እንግዲህ ትልቁ የዝውውር መረጃ ነው ማለት ይቻላል። በአውሮፓም ከተደረጉ ትልቅ የተጫዋቾች ዝውውሮች መካከልም በቀዳሚነት የሚጠቀስ ነው። ከማንችስተር ዩናይትድ ጋር ያሉ ሌሎች መረጃዎችንም ስንመለከት የብሬንትፎርዱ የክንፍ መስመር ተጫዋች ካሜሮናዊ ብራያን ምቤሞ ሌሎች ሶስት የእንግሊዝ ክለቦችን ጥያቄ ወደ ጎን በማለት ማንችስተር ዩናይትድን እንደሚቀላቀል ወይም መቀላቀል እንደሚፈልግ ይፋ አድርጓል። ለመቀላቀል ክለቡን በሳምንት 250,000 ፓውንድ እንዲከፈለው ጥያቄ አቅርቧል። ክለቡም ከብሪያን ሙቤሞ ጋር መደራደሩ የሚታወስ ነው። ከማንቸስተር ዩናይትድ ጋር በተያያዘ በዚህም ሳምንት ባሳለፍነው ሳምንት መነጋገሪያ የነበረው ጉዳይ የአምበሉ ብሩኖ ፈርናንዴዝ ጉዳይ ነው። የፖርቹጋላዊ የአማካይ ተጫዋች እንግዲህ በሳውዲ አረቢያ ክለብ በጣም ገዘፍ ያለ ጥያቄ ቀርቦለ ነበር። ይህን ጥያቄ እንግዲህ ውድቅ በማድረግ በማንቸስተር ዩናይትድ ለመቆየት ወስኗል ማለት ነው። እንግዲህ ከሳውዲ አልሂላል ክለብ የ231 ሚሊዮን ዩሮ የዝውውር እስኮ ጥያቄ የቀረበለት ክለቡም ማንቸስተር ዩናይትድ ይህን ጥያቄ አልተቀበለም። ክለቡም በግሉ ተጫዋቹን በግሉ የቀረበለትን ልዩ ልዩ ጥቅሞችን አልተቀበለም። በሳምንት እስከ 6 ሚሊዮን ዩሮ የሚያስገኝለት በአመት ከሰባ ሚሊዮን ዩሮ በላይ የሚያስገኝለት በቀን ከሁለት መቶ ሺ ዩሮ በላይ የሚያገኝበትን ዝውውር ነው እንግዲህ ጥያቄ ውድቅ ያደረገው ይህም ለማንቸስተር ዩናይትድ ደጋፊዎች ትልቅ የሚባል እፎይታን እየሰጠ ነው በዘንድሮ ውድድር አመት ለማንቸስተር ዩናይትድ መጥፎ ውድድር አመት ቢያሳልፍም በጣም ድንቅ እንቅስቃሴ በማድረግ ማንቸስተር ዩናይትድ ከዚህ የከፋ የውጤት ቀውስ ውስጥ እንዳይገባ በማድረግ ትልቅ አስተዋጽኦ አድርጓል ብሩኖ ፈርናንዴዝ ማለት ነው ሌላ የምንመለከተው ዝውውር የሪያል ማድሪድን የሆነ ሪያል ማድሪድ የቦርንማዋዙን ስፔናዊ ተከላካይ ዲን ሁጅንሰንን በ አምሳ ሚሊዮን ፓውንድ ያስፈረመበት ዝውውርም በአውሮፓ ከደረጉ ዝውውሮች ተጠቃሽ ነው። ስፔናዊው ሁጅንሰን በአውሮፓ ላይ አሁን ከሚገኙ ተጫዋቾች መካከል በጣም በምርጥ ተከላካይነቱ የሚጠቀስ ነው ኳስን በማስጣልና እንግዲህ በጣም ድንቅ እንቅስቃሴ በማድረግ በዘንድሮ የቦርንማውዝ የውድድር ዓመት ድንቅ እንቅስቃሴ ውስጥ ጥሩ አስተዋጽኦ ያደረገ ተጫዋች ነው። በዓለማችን ምርጡ ክለብ የሆነው ሪያል ማድሪድ በመቀላቀሌ ደስተኛ ነኝ፣ ጥያቄም ከሪያል ማድሪድ ሲቀርብልኝ አይን አላቸውም ሲል አስተያየቱን ሰጥቶ ነበረ ለክለቡ ከፈረመ በኋላ። በተጨማሪም ሪያል ማድሪድ ቅድም እንዳነሳሁት የሊቨርፑልን የቀኝ መስመር ተጫዋች ትሬንት አሌክሳንደር አርኖልድን በነጻ ዝውውር አስፈርሟል። ትሬንት አሌክሳንደር አርኖልድ የአንዶር ቅድመ ኮንትራት ውሎ አላለቀም ነበረ። ያንን ውል ለማቋረጥ ሊቨርፑል ለ10 ሚሊዮን ፖንድ ጠይቆ ነበር። ሪያልማሪድም ያንን ክፍያ በመፈጸም ክለቡ አስፈርሞታል ማለት ነው። በቀጣይ በሚጀመረው በክለቦች ዓለም ዋንጫ ላይም እንግዲህ ሪያልማሪድን ማሪድን ማሊያ ለብሶ ይጫወታል ማለት ነው። ሌላው ሊቨርፑል በዚህ በአርኖልድ ክፍተት ቦታ የኔዘርላንድ የሆነ የባየር ሌቨርኩሰን የክንፍ ተጫዋች ጄሬሚ ፍሪምፖንግን አስፈርሟል በ29 ነጥብ አምስት ሚሊዮን ፓውንድ ነው እንግዲህ ያስፈረመው። በተጨማሪም የመርሲሳይዱ ክለብ ከባየር ሊቨር ኩሰን የጀርመንያውን ድንቅ ወጣት የሁለት ዓመት የአጥቂ መስመር ተጫዋች ፍሎሪያን ዊትዝን ለማስፈረም ጥረት እያደረገ ይገኛል። አሁንም ክለቡ የማስፈረም ድሎ በጣም ሰፊ እንደሆነ የአውሮፓ መገናኛ ብዟን በመዘገብ ላይ ይገኛሉ ተጫዋቹም ወደ ሊቨርፑል ማምራት እንደሚፈልግ ነው፣ የክለቡም ቀጣይ ፕሮጀክት አካል እንደሚሆን ተነግሯል። እንግዲህ አርንስሎትም በግል እንዳልነጋገሩት እንግዲህ መረጃዎች በመጣት ላይ ናቸው። የዝውውር እንግዲህ በቀጣይ ቀናት ይጠናቀቃል ተብሎ ነው የሚጠበቀው ማለት ነው። ሌላኛው የቦርን ማውስ ተጫዋች የሰርበይ የግራ መስመር ተጫዋች ሚሎስ ኬርኬዝም እንግዲህ ወደ ሊቨርፑል ያመራል ተብሎ ነው የሚጠበቀው። የመጨረሻ ከቦርን ማውስ ጋር ከክለቡ ጋር እንግዲህ ውይይት ይደረጋል ተብሎ ነው እንግዲህ የሚጠበቀው። የማምራት እድሉም ወደ ሊቨርፑል የማምራት እድሉም እንደዚሁ ሰፊ እንደሆነ በመገለጽ ላይ ይገኛል። ሌላው የምንመለከተው የለንደኑን ክለብ ቼልሲ ነው። ቼልሲ የፓልሜራሱን የክንፍ ተጫዋች ስቴቫሎ ዊሊያንን በ29 ሚሊዮን ፓውንድ አስፈርሟል። የልጁ ብቃት እና እድገትን ባካተተ ሁኔታ የዝውውር ገንዘቡ እስከ 50 ነጥብ 4 ሚሊዮን ፓውንድ እስከሚደርስ እንግዲህ ፋብሪዞ ሮማን የተሰኘው እግር ኳስ ጋዜጠኛ ገልጿል። ማለት ነው በተጨማሪም ቼልሲ የፒስዊች ታውኑን ሊያም ዲላፕን አስፈርሟል። በቀጣዩ ድራም ዘጠኝ ቁጥር ማሊያ ለብሶ ይጫወታል ማለት ነው። ሌላኛው ቼልሲ ትኩረት ያደረገበት ተጫዋች የሲ ሚላኑ ግብ ጠባቂ ማይክ ማግናኑ የፈረንሳዊ የ9 ዓመት ግብ ጠባቂ እንግዲህ ሲ ሚላን 30 ሚሊዮን ዩሮ ጠይቆበታል። ቼልሲ ደግሞ ከእድሜውም አንጻር ኮንትራቱ እንደ አውሮፓውያን አቋጠር በ2026 የሚያልቅ በመሆኑ ለተጫዋቹ ከ10 ሚሊዮን ዩሮ በላይ አልከፍልም እያለ ነው። እስከ ሰኞ ጠብቆ በሂሳቡ የማይስማማ ከሆነ እንግዲህ ቼልሲ ተጫዋቹን እንደሚያስፈርም ነው ይፋ ያደረገው። አራት ግብ ጠባቂዎች አሉ ቼልሲ በዘንድሮ ድራመትም በባለፈው ድራመት የሚያስፈርማቸው በእነዚህ ግብ ጠባቂዎች ደስተኛ ነው። በተለይ ግን በዘንድሮ ድራመት በቼልሲ አንዳንድ ጨዋታዎች ላይ ከፍተኛ ስህተቶችን ሲሰራ የነበር ሮበርት ሳንቼዝ ተጠቃሽ ነው። እሱን የሚተካ ሁነኛ በረኛ ማስፈረም ነው ይፈልጋሉ ኢንዞ ማሬስካ። ይህኛው ዝውውር ካልተሳካም ወደ ሌላ ግብ ጠባቂ ይዞራሉ ተብሎ ነው እንግዲህ የሚጠበቀው ማለት ነው። እንግዲህ ማንቸስተር ሲቲ ስንመለከት ደግሞ ሌላኛው የማንቸስተር ከተማ ቡድን የሲ ሚላኑን የአማካይ ተጫዋች እንግዲህ ሬንደርስን ለማስፈረም ጫፍ ደርሷል። ሰባ ሚሊዮን ዩሮ ገንዘብ በማውጣት ተጫዋቹን ለማስፈረም እንግዲህ ከስምምነት ላይ መድረሱ መረጃዎች እየወጡ ይገኛሉ ማለት ነው። የተጫዋች እንግዲህ በዘንድሮ የጣሊያን ሲራ የአመቱ ምርጥ አማካይ ተጫዋች ተብሎ የተመረጠ ነው። ሌላው ሰማያዎቹ የሊዮን ክንፍ ተጫዋች ፈረንሳይ አንድ አመት ክንፍ መስመር ተጫዋች ሪያን ቸርኪን ለማስፈረም ከጫፍ ደርሷል። ከተጫዋቹ በግል ጉዳዮች መስማማታቸው ተገልጿል። ሌላኛው የወልብሱን የግራ መስመር ተጫዋች ሪያን አትኑሪንም ለማስፈረም እንደዚሁ ተቃርቧል። ማንስተርቲ እንግዲህ በጣም ክለቡ በዘንድሮ ድራመት ካጋጠመው መጥፎ አቋም አንጻር አቋሙንም ለማሻሻል የተጫዋቾችን በተለያዩ ዲፓርትመንቶች ያሉበትን የተጫዋቾች ክፍተት ለማሟላት እንግዲህ ተጫዋቾችን ከወዲሁ እያስፈረመ ይገኛል። የሶስቱን ተጫዋቾች ዝውውር እንግዲህ በቀጣይ ቀናት ያጠናቅቃል ተብሎ ነው የሚጠበቀው። እስካሁን ተጫዋች ያላስፈረመው አርሰናል ነው በዘንድሮ የወደ ዓመት እንግዲህ ሁለተኛ ደረጃ ይዞ ነው በእንግሊዝ ፕሪሚየር ሊግ ያጠናቀቀው። ክለቡ አቅሙን ለማጠናከር የተለያዩ ተጫዋቾች ላይ ትኩረት እንዳደረገ ከሰሞኑ መረጃዎች እየወጡ ይገኛሉ። ከሁለት ከአንድ ወር በፊት የሪያል ሶሴዳ ዱን ያማካይ ተጫዋች ማርቲን ዙቢ ሜንዲ ዝውውር ጨርሷል ቢባልም ሰሞኑም ማርቲን ዙቢ ሜንዲ ከስፔን መገናኛ ብዙሃኖች ጋር በነበረው ቆይታ ለአርሰናል ላይፈርም እንደሚችል እና ቀጣይ ማረፊያ ቤት እንደሆነ እንደማያቅም ገልጿል። ይህ እንግዲህ በጣም ያልተጠበቀ ዜና ነው ማለት ይቻላል። ዘንድሮም እንግዲህ አርሰናል አሁንም በተጫዋቾች ዞ ብዙ መስኮቱ ላይ ጠንካራ ተሳትፎ ያደርጋል ተብሎ ቢጠበቅም እስካሁን እንግዲህ ያስፈረሙ ተጫዋች የለም። ሌላው ትኩረት ያደረገበት ተጫዋች የአር ቢ ላይፕዚጉ ቤንጃሚን ሴስኮ ነው። ሌላኛው ተጫዋች ደግሞ የስፖርቲንግ ሊዝበኑ ስዊድናዊ አጥቂ መስመር ሰላፊ ቪክቶር ጊዮርኬስ ነው። ሌላው ዊሊያም ሳሊባን የተመለከተው መረጃ ነው። ዊሊያም ሳሊባን እንግዲህ ከሪያል ማድሪድ ጋር ስሙ እየተገናኘ የሚገኝ ተጫዋች ነው ማለት ነው። የተጫዋች እንግዲህ በሪያል ማድሪድ የተከላካይ መስመሩን ለማጠናከር ዋና ትኩረት ያደረገበት ተጫዋች ነው። በተለይም ደግሞ በደርሶ መስበሩ ፍጻሜው ከሪያል ማድሪድ አርሰናል በነበራቸው ጨዋታ ያሳየው ድንቅ ብቃት እንግዲህ ሪያል ማድሪድ ይበልጥ ትኩረቱ እንዲያርፍበት አድርጎታል ማለት ነው። ሌሎች መረጃዎችን ስንመለከት የሰንደርላንዱ ተጫዋች እና የዋናው የሪያል ማድሪድ ተጫዋች አማካኝ ተጫዋች ጁድ ቤሊንጋም ታናሽ ወንድም የሆነው ጆቤ ቤሊንጋም ከሰንደርላንድ ወደ ቦሩሲያ ዶርትሞንድ ሊያመራ እንደሆነ መረጃዎች እየወጡ ይገኛሉ። ማለት ሰንደርላንድ ዘንድሮ ከስምንት ዓመት በኋላ ከሻምፒዮንሺፕ ወደ እንግሊዝ ፕሪምየር ሊግ ማደጉ ይታወሳል። በዚህ እንቅስቃሴ ውስጥ እንግዲህ ጥሩ እንቅስቃሴ በማድረግ ግብዙ የግብ እድሎችንም በመፍጠር በማስቆጠርም እንግዲህ ድንቅ ብቃቱን ያሳየው ጆቤ ቤሊንጋም ወደ ቦሩሲያ ዶርትሞንድ እንደሚያመራ በመነገር ላይ ይገኛል። ታላቅ ወንድሙ ጁድ ቤሊንጋም ወደ ሪያል ማድሪድ ከማብራቱ በፊት በቦሩሲያ ዶርትሞንድ ድንቅ የውድድር ዓመታትን ማሳለፉ የሚታወስ ነው። ሌሎችን መረጃዎች ስንመለከት ያንኩቶ ከማንቸስተር ሲቲ ወደ ቦሩሲያ ዶርትሞንድ፣ ኒኮ ጎንዛሌስ ከፊዮረንቲና ወደ ጁቬንቱስ፣ ኬቨን ዳንሶ ከሌንስ ወደ ቶተናም፣ ዳሪዮ ኢስኮ ከስፖርቲንግ ሊዝባን ወደ ቼልሲ፣ ካርሎስ አልካራዝ ከፍላሚንጎ ወደ ኤቨርተን፣ ካሆሚን ኬሊር የሊቨርፑል ሁለተኛ ግብ ጠባቂ ከሊቨርፑል ወደ ብሬንፎርድ ተዘዋውሯል። እነዚህ በአውሮፓ አሁን ቅርብ ጊዜ በተከፈቱ የተጫዋቾች የዝውውር መስኮት እንግዲህ ከፈረሙ ተጫዋቾች መካከል የሚጠቀስ ነው ሌሎች በንጠልጥል ላይ ያሉ ጉዳዮችም ስንመለከት የማንቸስተር ዩናይትዶቹ አንቶኒ ጄደን ሳንቾ ና አሌሃንድሮ ጋርናቾ ናቸው እንዲሁም ማርኮስ ራሽፎርድ ቀጣይ ማረፊያቸው እስካሁን አልታወቀም አንቶኒ በሪያል ቤቲስ በውሰት ከተጫወተ በኋላ በዘንድሮ ውድድር ዓመት ጥሩ እንቅስቃሴ አድርጎ ነበር። ወደ ክለቡ ውሉን ጨርሶ ወደ ማንችስተር ዩናይትድ ተመልሷል። ማረፊያው አሁንም አልታወቀም ማለት ነው። ጄደን ሳንቾ ቼልሲ አልፈልግህም በማለቱ ምክንያት አሁንም ለሽያጭ ቀርቧል ማለት ነው። አልሃንድሮ ጋር ናቸውም ሩበን አሞሪም በቅርቡ የሚፈልግ ሌላ የሚያስፈርም ክለብ ፈልግ በሚል በሰጡት አስተያየት መነጋገርያ ነበር። አልሃንድሮ ጋር ናቸውም ክለቡ እንደሚለቅ እየተነገረ ይገኛል። ማርከስ ራሽፎርድም በባርሴሎና እየተፈለገ የሚገኝ ሌላኛው ተጫዋች ማለት ነው። የነዚህ ዝውውር የሚጠበቅ ይሆናል። ሌላኛው የስፖርቲንግ ሊዝበኑ ቪክቶር ጌርኬስ ነው። ይሄ በአውሮፓ ክለቦች በጣም ዓይን ያረፈበት ተጫዋች ነው። በዘንድሮ ውድድር ዓመትም ፖርቹጊዝ ሊግ እንግዲህ ከፍተኛ ግብ አስቆጣሪ ሆኖ ማጠናቀቁ የሚታወስ ነው። ማንቸስተር ዩናይትድ፣ አርሰናል፣ ሌሎችም ታላላቅ የአውሮፓ ክለቦች እየፈለጉት ይገኛሉ። ማንቸስተር ዩናይትድ ከቅርብ ሳምንታት በፊት ዝውውር ተጫዋቹን ለማስፈረም ከሚነበረው ፉክር ራሱን አግልሏል ቢባልም ከሰሞኑ ደግሞ በወጣው መረጃ ድጋሚ ለማስፈረም ጥረት እያደረገ እንደሆነ የተገለጸ ይገኛል። በተለይ ሩበን አሞሪም የስፖርቲንግ ሊዝበን አሰልጣኝ በነበሩ ጊዜ ያስፈረሙት ተጫዋች ነው። እንግዲህ ከተጫዋቹ ጋር ባላቸው ቀረቤታ ተጫዋቹን አሳምነው እንግዲህ ወደ ክለቡ ለማምጣት ጥረት ያደርጋሉ ተብሎ የተዘገበ ይገኛል። ሌላኛው የሊቨርፑል ሉዊስ ዲያዝ ነው። ሉዊስ ዲያዝም ከባርሴሎና ጥያቄ እየቀረበለት እንደሆነ የተነገረ ይገኛል። የማንቸስተር ሲቲው ጃክ ግሪሊሽ እንዲሁ በክረምቱ የተጫዋቹ ዝውውር መስኮት እንደሚለቅ ይፋ ይሆናል። ማንቸስተር ሲቲ በዓለም ክለቦች ተሳትፎ በሚያደርግበት የተጫዋቾች ስም ዝርዝር ውስጥም አልተካተተም። ይህ ማለት ደግሞ ተጫዋቹ እንደሚለቅ በግልጽ የሚያሳይ ነው። የክሪስታል ፓላሱ ማርቲን ጉም እንደዚሁ ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። በተከላካይ ክፍል መስመር የሚጫወትና የክሪስታል ፓላስ አንበል ነው። ቡድኑ ዘንድሮ የኤፍ ኤ ካፕ ዋንጫ ማነሳበት ጨዋታው የድንቅ ብቃቱን ማሳየቱ ይታወሳል። ይህም በአርሰናል እንደሚፈለግ የተነገረ ይገኛል። ሌላው በአርሰናል ትኩረት ያረፈበት ተጫዋች የኒውካስትሉ ዩናይትዱ ስዊድናዊ የፊት መስመር ሰላፊ አሌክሳንደር አይዛክ ነው። ይህም ባለፈው የውድድር ዓመት በእንግሊዝ ፕሪሚየር ሊግ ማመር ሳላን ተከትሎ እንግዲህ ሁለተኛ ደረጃን ይዞ በከፍተኛ ግብ አስቆጣሪነት ማጠናቀቁ የሚታወሱ። ሌላኛው ተጫዋች የሪያል ማድሪዱ ሮድሪጎ ነው። አዲሱ የሪያል ማድሪድ አሰልጣኝ ጃቪ አሎንሶ ሮድሪጎ እንፈልገዋለን ብሎ፣ አሁንም የሮድሪጎ ጉዳይ እስካሁን ያለየለት ጉዳይ ነው። በአጠቃላይ በተጫዋቾች ዝውውር መስኮት ያሉ መረጃዎች ይህን ይመስላሉ። እንግዲህ ገና እስከ ነሐሴ ወር መጨረሻ የዝውውር መስኮቱ የሚቆየላል። እነዚህን የተመለከቱ የሀገር ውስጥም የውጭ ስፖርት መረጃዎችን እንግዲህ ሰኞ ሰኞ በምናቀርበው ሳምንት የኢዜአ ስፖርት የሬድዮ ፖድካስት ፕሮግራም በድረ ጨዋታ ትንተና፣ በድረ ጨዋታ መረጃ ላይ ይዘን የምንቀርብ ይሆናል ማለት ነው። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት